አንዳንድ ተማሪዎች ስለሚያነቡ ብቻ ጥሩ ውጤት እንደሚያመጡ ያምናሉ። ነገር ግን ንባባቸውን እንዴት እንደሚያስቀጥሉ እና የሚያነቡት እንዴት ኦርጋናይዝ ማድረግ እንዳለባቸው አያውቁም። በዚያ ላይ ደግሞ ያለቅድና ያለፍናም ማንበብ ከሆነ ጊዜ በኋላ ሳንወድ እንድናቆም ያደርገናል። ታዲያ መፍትሄው ምንድን ነው ካላችሁ የምናነበውን ነገር ኦርጋናይዝ አድርገን ለመቀጠል አሪፍ የሆነ የጥናት ፕሮግራም ማውጣት ይጠበቅብናል። እዚህ ጋር ነው ትልቁ ጥያቄ የሚነሳው እንዴት አደርገን ነው ኢፌክቲቭ የሆነ የጥናት ፕሮግራም የምናውጣው? ምንም መጨነቅ አይጠበቅባችሁም። በዚህ ቪዲዮ ስቴፕ ባይ ስቴፕ እንዴት አድርገን አሪፍ የሆነ የጥናት ፕሮግራም ማውጣት እንዳለብን እናያለን። አጠቃላይ በዚህ ቪዲዮ አዘጠኝ 9 ስቴፖችን የምናይ ስንሆን እያንዳንዱ ስቴፕ ፕራክቲካሊ እየሞከረን እናያለን። ቀጥታ ወደ ቪዲዮ እንግባ። በመጀመሪያ የጥናት ፕሮግራም ከማውጣታችሁ በፊት ጊዜያችሁን ማወቅ ወሳኝ ነገር ነው። ለምን ማጥናት እንዳለባችሁ ማወቅ አለባችሁ። ምን አይነት ጊዜ ላይ ነኝ ብላችሁ እራሳችሁን ጠይቁ። የፈተና ሰሞን ሊሆን ይችላል፣ ሰመር ሊሆን ይችላል፣ ወይም ደግሞ ትምህርት ገና እንደተከፈተ ሊሆን ይችላል። ስለዚህ በቅድሚያ ያላችሁበትን ጊዜ አስቀምጡ። ምክንያቱም የፈተና ሰሞኑን የምታወጡት የጥናት ፕሮግራም እና ትምህርት ገና እንደተጀመረ የምታወጡት የጥናት ፕሮግራም ተመሳሳይ አይሆንም። ወይም ደግሞ ክረምት ላይ የምታወጡት የጥናት ፕሮግራም እና እየተማራችሁ የምታወጡት የጥናት ፕሮግራም ተመሳሳይ አይሆንም። ስለዚህ ስክሪኑ ላይ ከሚታዩት ጊዜዎች መካከል አንዱን ምረጡ እና በወረቀት ጻፉ። በመቀጠል ወደ ቀጣይ ስቴፕ እንሸጋግራለን። የጥናት ፕሮግራማችሁን ከማውጣታችሁ በፊት አሁን ያላችሁበትን ጊዜ አውቃችኋል። ስለዚህ ምን ማሳካት እንደፈለጋችሁ ግብ አስቀምጡ። ለምሳሌ በፈተና ሰሞኑን ከሆነ ግባችሁ የሚሆኑ ፈተና ላይ ጥሩ ውጤት ማምጣት ከሆነ ለዚህ ደግሞ ከዚህ በፊት የተማራችሁትን ሪቫይዝ ማድረግ ነው ያለባችሁ። ስለዚህ ቀድማችሁ ማሳካት ያለባችሁ ወይንም ደግሞ ይህንን የጥናት ፕሮግራም ተከትላችሁ ማሳካት የምትፈልጉትን ግብ አስቀምጡ። ፈተና ጥሩ ውጤት ማምጣት ሊሆን ይችላል፣ መጽሐፉን ከቨር ማድረግ ሊሆን ይችላል፣ ወይም ደግሞ አዲስ ቶፒክ ማንበብ ሊሆን ይችላል። ስለዚህ የጥናት ፕሮግራማችሁን ከማውጣታችሁ በፊት ያንን ጥናት ፕሮግራም ተከትላችሁ ማሳካት የምትፈልጉትን ነገር ቀድማችሁ ማቀድ አለባችሁ። ይህንም በምታደርጉበት ጊዜ ይህ የጥናት ፕሮግራማችሁን ተከትላችሁ ምን ላይም እንደምትደርሱ ቀድማችሁ ታውቃላችሁ። ይህም ደግሞ በጥናት ፕሮግራማችሁ መካከል ተስፋ እንዳትቆርጡና ሞቲቬት እንድትሆኑ ያደርጋችኋል። እያንዳንዱ ተማሪ የራሱ የሆነ የኤነርጂ ሌብሉ ከፍ የሚልበት ጊዜ አለ። አንዳንዶች ጠዋት ማንበብ ይመቻቸዋል። ሌላኞች ደግሞ ከሰዓት፣ አንዳንዶች ደግሞ ማታ ወይም ሌሊት ማጥናት ሊመቻቸው ይችላል። እዚህ ጋር በግሌ እንደዚህ አጥኑ ብዬ አልመክራችሁም፣ ምክንያቱም ከሰው ሰው ስለሚለያይ፣ እናንተ ለማጥናት የሚመቻችሁን ጊዜ ቀድማችሁ ማወቅ አለባችሁ። ስለዚህ ለማንበብ ጭንቅላታችሁ ንቁ የሚሆንበትን ጊዜ መለየት አለባችሁ። ከለያችሁ በኋላ በዛን ታይም የጥናት ስኬጁላችሁን አብዛኛውን በዚያን ጊዜ ማድረግ አለባችሁ። ስለዚህ እዚህ ጋር ደግ የሚያሳስባችሁ መቼ ማጥናት ይመቻቸዋል? ጠዋት፣ ከሰዓት፣ ማታ ወይንስ ሌሊት? ይህንን ቀድማችሁ ላይ፣ በመቀጠል ደግሞ የምናደርገው እያንዳንዱ የምንማራቸውን ሳብጀክቶችን ሊስት የምናደርጉበት ጊዜ ይሆናል። በቅደም ተከተል እንደፈለጋቸው አርጋችሁ ሳብጀክቶችን ሊስት ታደርጋላችሁ። ሊስት ስታደርጉ ደግሞ ማወቅ ያለባችሁ ለፈተና ከሆነ በፈተና ላይ የሚወጡ ሳብጀክቶችን ብቻ ሊስት ታደርጋላችሁ። ነገር ግን እየተማራችሁ ካለ ችግር የለውም፣ ሁሉንም ሳብጀክቶችን ሊስት ታደርጋላችሁ ማለት ነው። በመቀጠል ደግሞ የዘረዘርናቸውን ሳብጀክቶችን በደረጃ እናስቀምጣለን ማለት ነው። እነዚህ ሳብጀክቶችን በሶስት ደረጃ እንመድባቸዋለን። እነሱም ቀላል፣ መካከለኛ እና ከባድ ብለን በሶስት ምድብ እንመድባቸዋለን። ከባድ የምንላቸው በየቀኑ መጠናት ያለባቸው ሳብጀክቶች ናቸው። ወይም ደግሞ እናንተ ለመረዳት የሚያስቸግራቸው የሚከብዳቸው ሳብጀክቶችን ከባድ ውስጥ ትመድባላችሁ ማለት ነው። መካከለኛ የምንላቸው ደግሞ በየቀኑ ክለታና ሽምደዳ የሚያስፈልጋቸው ነገር ግን እናንተ የምትረዷቸው ሳብጀክቶችን መካከለኛ ላይ እናስቀምጣለን። ቀላል የምንላቸው ደግሞ ብታጠኑ ባታጠኑም ያንህል ማተር የማያደርጉ ሳብጀክቶችን ቀላል ውስጥ እንመደባለን። ላይክ በኮንፊደንስ ብቻ ልንሰራቸው የምንችላቸው ክላስ በመማር ብቻ እነዚህ ሳብጀክቶችን ልንሰራቸው የምንችላቸውን ቀላል ውስጥ እንመደባለን ማለት ነው። ይህንን ደግሞ በሶስት ክፍል መመደባችን ደግሞ ለምን ይጠቅመናል ካላችሁ የትኛው ላይ ብዙ ኢፈርት ማፍሰስ እንዳለብን፣ የትኛው ላይ ብዙ ጊዜ ማጥፋት እንዳለብን እንድናውቅ ይረዳናል ማለት ነው። እነዚህ በሶስት መከፋፈላችን አሁን ደግሞ በየቀኑ የምናነባቸውን የምንከፋፍልበት ጊዜ ይሆናል ማለት ነው። ቅደም በምን ሰዓት እንደሚመቸን አይተናል። በምን ጊዜ ደግሞ ኢነርጂያችን ቡስ እንደሚሆን አይተናል። በመቀጠል ደግሞ ሳብጀክቶችን ከፋፍለን በየደረጃ መደበናቸዋል አደለ ከባድ መካከለኛና ቀላል ብለን መደበናቸዋል። ስለዚህ አሁን በየቀኑ የምናነባቸውን የምንከፋፍልበት ጊዜ ይሆናል ማለት ነው። ገና ኢነርጂያችን ፍሬሽ ላይ እያለ በጣም ፓወርፉል ሆነን እያለን እነዚህ ከባድ ውስጥ የመደብናቸውን በዛ ሰዓት እንመደባቸዋለን። ትንሽ ደግሞ ደከሚሌናን ሲለን መካከለኞችን መደባለን ደግሞ መጨረሻ ላይ ደግሞ ኢነርጂያችን በጣም ሎ በሆነ ጊዜ ቀላል የምንላቸውን ሳብጀክቶችን እንመደባለን። ላይክ በየቀኑ እነዚህ ሳብጀክቶችን እንደዚህ እየቀያየርን እንመደባለን ማለት ነው። ከኢነርጂ ሌብላችን ከፍ ካለ ጀምሮ እስከ ዝቅ ተድረስ ያለውን ጊዜ ሳብጀክቶችን እንመደባቸዋለን ማለት ነው። ስለዚህ እነዚህ ከባድ ለምንላቸው በጣም ሁለት ሰዓት ወይም ደግሞ አንድ ሰዓት ተኩል እንመደባለን። መካከለኛ ለምንላቸው ደግሞ ከአንድ ሰዓት ተኩል እስከ አንድ ሰዓት ባለው እንመድባለን። ቀላል የምንላቸውን ደግሞ ላይክ ሀያ ደቂቃ ሰላሳ ደቂቃ በቂ ነው ሪቫይዝ ለማድረግ ማለት ነው። እነዚህን ቀላል የምንላቸው ትንሽ ሪቫይዝ አድርገን አንዳንድ ኮንሰፕቶችን ማየት ብቻ ነው የሚጠበቅብን ማለት ነው። ስለዚህ እንደዚህ በቀላሉ የአንድ ቀን የጥናት ቴብል አውጥተናል አሁን በቀላሉ ማለት ነው። አሁን የአንድ ቀን የጥናት ቴብል ካወጣን በኋላ ይህንን የአንድን ቀን ወደ አንድ ሳምንት ወደ አንድ ወር እንቀይረዋለን ማለት ነው። ብዙ ጊዜ ገና ምንም መመክራችሁ ቢያንስ ቢያንስ ከወር አይለፍ የጥናት ፕሮግራማችሁ ማለት ነው። ከወር ወይም ደግሞ ከአስራ አምስት ቀን አይለፍ ምክንያቱም በየጊዜው ምን በየሰዓቱ የሆነ አንዳንድ ነገሮች ሊገጥሟችሁ ስለሚችሉ፣ ፈተናዎች አሉ፣ ብሬክን ምናምን ሊኖር ስለሚችል የጥናት ቴብላችሁን ያን ያህል አታርዝሙት ማለት ነው። ቢያንስ የአስራ አምስት ቀን የአንድ ወር ምናምን በቂ ነው። ብዙዎቻችን የጥናት ፕሮግራም እናወጣለን፣ ነገር ግን የክለሳ ጊዜ አካተን አናውቅም። ይህ ደግሞ ያነበብነውን ወደ ገደል ይከትብናል። ስለዚ ለክለሳ በየጊዜው በነዚህ በጥናት ፕሮግራማችን መካከል የክለሳ ጊዜ መመደብ አለብን ማለት ነው። አንድን ሳብጀክት ዛሬ ካነበብን በኋላ ከሁለት ቀን በኋላ ያንን ነገር መከለስ አለብን ማለት ነው። ምክንያቱም ካልከለስነው ያ ነገር ቀስ በቀስ ወደ መረሳት ነው የሚሄደው። ይሄ ማለት ያነበብነው ምንም አይጠቅመንም ማለት ነው። ስለዚህ አንድ ሳብጀክት ካነበባችሁ በኋላ ከሁለት ቀን በኋላ ወይም ደግሞ ያን ሳብጀክት በቀጣይ በምታነቡበት ጊዜ ቀደም ብላችሁ ከዚህ በፊት ያነበባችሁት መከለስ ትችላላችሁ ወይም ደግሞ ለክለሳ ብላችሁ ለየት ያለ ጊዜ መመደብ ትችላላችሁ ማለት ነው። ክለሳ ራሱን የቻለ በጣም ፓወርፉል የሆነ ነገር ነው ማለት ነው። ስለዚህ የጥናት ክፍለ ጊዜያችሁት የጥናት ፕሮግራማችሁት ግዴታ የክለሳ ጊዜ መካተት አለበት ማለት ነው። ሰው ነንና አንዳንዴ ሳናውቅ የጥናት ፕሮግራማችን ሚስ ልናደርግ እንችላለን ወይም ደግሞ ለማንበብ ባቀንበት ጊዜ ሌላ ሌላ ችግር ከፋሚሊም ጋር ሊሆን ይችላል። ቤትም፣ ትምህርት ቤትም ሌላ ችግር ሊገጥመን ይችላል ማለት ነው። ስለዚህ ይህን መጀመሪያ ያወጣነውን የጥናት ፕሮግራም ተቀያያሪ ማድረግ አለብን ማለት ነው። ቢያንስ ማታ ለማንበብ ፈልጋችሁ ማታ ላይ የሆነ ስራ ስሩ ብትባሉ ያንን ጥናት ቀን ላይ ታደርጉታላችሁ ማለት ነው። ስለዚህ የጥናት ጊዜያችሁን በየጊዜው ሺፍት ማድረግ አለባችሁ ማለት ነው። ይህን ደግሞ ሚስ እንዳታደርጉና ሚስ ያደረጋችሁን ደግሞ እንድታካከሱ ይረዳችኋል ማለት ነው። ደግሞ በጥናት ክፍለ ጊዜያችሁ መካከል ቢያንስ የሰላሳ ደቂቃ ወይም የአንድ ሰዓት ባዶ ቦታ አዘጋጁ ማለት ነው። ምክንያቱም በሆነ ችግር ምትዘሉት ጊዜ ሊኖር ይችላል። ያንን የዘለላችሁትን ጊዜ ደግሞ በዛ በባዶ ቦታ መከለስ ትችላላችሁ፣ ወይም ደግሞ ማንበብ ትችላላችሁ ማለት ነው። ስለዚህ በየጊዜው ተለዋዋጭ የሆነ የጥናት ፕሮግራም አውጡ። በተጨማሪ ደግሞ በጥናት እንትኖች መካከል የራሱ ይሆናል የረፍት ጊዜ አዘጋጁ ማለት ነው። ይሄ ያላነበብነው ሚስ ያደረግነው እንኳን እንድንከለስ ወይም ደግሞ እንድናነብ ይረዳናል ማለት ነው። በመጨረሻ ደረጃ የምናየው በጥናት ክፍለ ጊዜያችን መካከል የእረፍት ጊዜ መኖር አለበት ማለት ነው። ምክንያቱም ከአንድ ሳብጀክት ወደ ሌላ ሳብጀክት ስንቀይር በመካከል የሆነ ጋፕ፣ እረፍት መውሰድ አለብን ማለት ነው። አለበለዚያ ግን ጭንቅላታችን በጣም ስትረስፉል ይሆናል ማለት ነው። ስለዚህ በጥናት መካከል የግዴታ የእረፍት ሰዓት ማዘጋጀት አለባችሁ ማለት ነው። ለምሳሌ ሰላሳ ደቂቃ፣ አስራ አምስት ደቂቃም ሊሆን ይችላል። ነገር ግን አንድ ሳብጀክት ከጨረሳችሁ በኋላ ወደ ሌላኛው ከመቀየራችሁ በፊት በመሀል ላይ የሆነች ትንሽ የሆነ የእረፍት ጊዜ ማድረግ አለባችሁ ማለት ነው። ይህም እንዳልኳችሁ ፎከሳችሁ ይጨምራል፣ ስረሳችሁን ይቀንሳል ማለት ነው። ትንሽም ቢሆን ቪዲዮ እንደጠቀማቸው ተስፋ አደርጋለሁ። ስለዚህ እኔን ለማበረታታት ቻናሉን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ለምታውቋቸው ልጆች ሁሉ ሼር አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ።